በዛሬ ፕሮግራሜ በተለይ ለሴት እህቶቼ በጣም የሚጠቅማችሁን አስተማሪ ሀሳብ ነው ይዤላቸው የመጣሁት። በተለይ ደግሞ ከዚህ ከፍቅር ግንኙነት ጋር በተያያዘ በርካታ ሴቶች ላይ እያየውት ያለ ችግር፣ በርካታ ሴቶችም እየተጎዱበት ያለ ጉዳይ አለ። ስለዚህ ዛሬ እስቲ እዛ ነገሮች ላይ ያሉ መሰረታዊ ሀሳቦችን እነግራቸዋለሁ። በተለይ በተለይ ደግሞ በፍቅር ግንኙነት ውስጥ ማድረግ የሌለባቸው አሁን ብዙ ሴቶች አሁን የማነሳቸውን ሀሳቦች ባለማወቅ የተነሳ ወደ ፍቅር ግንኙነት ውስጥ ከገቡ በኋላ በጣም በከፍተኛ ሁኔታ ይጎዳሉ። የሰመረ የፍቅር ህይወት አይኖራቸውም። በኋላ በጊዜያቸው፣ በጤናቸው፣ በተለያየ ነገር ላይ ከፍተኛ ጉዳት ያመጣሉ። ስለዚህ በተለይ ሴቶች በፍቅር ግንኙነት ውስጥ በፍጹም ማድረግ የሌለባችሁ መሰረታዊ አምስት ነገሮች አሉ። እነዚህን ነገሮች እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ብዙዎች ጋር ደርሶ ግንዛቤ እንዲጨብጡበት ላይክሽር አድርጋችሁ አጋሯቸው። በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ደረጃ ማንሳት ምፈልገው ሴቶች ከዚህ ቀደም በፍቅር ግንኙነት ውስጥ ከነበራችሁ እና በዛ የፍቅር ግንኙነት ከተጎዳችሁ ከዛ መጀመሪያ ከነበራችሁበት ከተጎዳችሁበት የፍቅር ህይወት ሳታገግሙ ወደ ሌላ ግንኙነት አትግቡ፣ ወይንም ደግሞ ሌላ ግንኙነት አትጀምሩ። ይሄ በጣም ብዙዎች የሚሳሳቱትና በጣም ህይወታቸው ላይ ትልቅ አደጋ የሚያመጣባቸው ነገር ነው። የመጀመሪያ ለረጅም ጊዜ የቆየ የፍቅር ህይወት ሊኖራችሁ ይችላል። ከዚህ ቀደም በተለያየ ምክንያት እንግዲህ ተለያይታችሁ የዛ ሰው ፍቅር ከዛ ሰው ጋር ያሳለፋችሁት ነገር የሀ ሰው ያደረሰባችሁ ነገር በውስጣችሁ እያለ ህመሙ እያለ ከዛ ጉዳት ከዛ ችግር ሳታገግሙ እንደገና ወደ ሌላ የፍቅር ግንኙነት ውስጥ የምትገቡ ከሆነ በጣም ብዙ ነገር ችግር ውስጥ እንድትገቡ ያደርጋችኋል። አንደኛ ነገር በራስ መተማመናችሁ ይቀንሳል። ይሄ በተለይ በተለይ ከመጀመሪያው ፍቅር ሳታገግሙ አሁን ወደ ሁለተኛ ፍቅር ስትገቡ በጣም በራስ መተማመናችሁ ዝቅ ይላል። ምክንያቱም ከዚህኛውም ጋር ልለያይ ይችላል ወይ ይሄኛውም ሊተወኝ ይችላል ትላላችሁ፣ ወይ ደግሞ ይሄኛውም ልክ እንደ መጀመሪያው ሊጎዳኝ ሊበድለኝ ይችላል ትላላችሁ። የመጀመሪያው ህመም ውስጣችሁ ስላለ የሀስ አያገግም ወደ ሁለተኛ ግንኙነት ስትገቡ እዛኛው የመጀመሪያው ላይ የነበረው ህመም እዚህ ጋር እያመጣችሁት ከዚኛው ጋር ጤናማ የሆነ የፍቅር ግንኙነት እንዳይኖራችሁ ያደርጋል። ሌላው ደግሞ በተለይ በተለይ ደግሞ የመጀመሪያው ፍቅራችሁ ላይ ወንዱ ከሆነ ወይ ኮርቶባችሁ ሊሆን ይችላል ወይ በተለያየ ነገር የሸሻችሁ ወንዱ ከሆነ ከዛ ሳታገግሙ ሁለተኛ ፍቅሩ ስትገቡ ይሄኛውም እንዳይሸሸኝ ወይም ደግሞ ይሄኛውም ልክ እንደመጀመሪያው እንዳይተወኝ እያላችሁ የሚላችሁን ነገሮች ሁሉ እሺ ትላላችሁ። የማትፈልጉትን ነገር እንድታደርጉ ሊያስገድዳችሁ ይችላል። ምክንያቱም ይሄም ይተወኛል የሚል ፍራቻ ውስጣችሁ ስላለ ምንም ነገር አልከለክለውም፣ ምንም ነገር እምቢ አልለውም እያላችሁ የማትፈልጉት ነገር ውስጥ ሁሉ እንድትገቡ ያደርጋችኋል። እዚህ ሁሉ መነሻው ምንድን ነው? የመጀመሪያው ፍቅር ጊዜ ወስዳችሁ አገግማችሁ በራስ መተማመናችሁን ገንብታችሁ ወደዚህኛው ስለማትመጡ ነው። እና ዋና እንድትይዙ መፈልገው ከዚህ ቀደም ፍቅር ውስጥ ከነበራችሁ ከዛ አገግማችሁ በራስ መተማመናችሁን ገንብታችሁ ነው ወደ ሁለተኛው መምጣት ያለባችሁ። ይሄን በደንብ ማወቅ አለባችሁ። ሌላ ሁለተኛው ደግሞ የምነግራችሁ ከዚህ ቀደም የተጣላችሁት ፍቅረኛ ወይም ደግሞ የተለያያችሁትን ፍቅረኛ ለመርሳት ብላችሁ ሌላ ፍቅራት ጀምሩ። እንደዚህ የሚያደርጉ በጣም የተሳሳተ አመለካከት ውስጥ የሚገቡ ሴቶችን ብዙ ጊዜ አያለው ለምሳሌ ከመጀመሪያው በጣም እየወደደ አሁን ሴቶች በጣም እየወደዳችሁት አንድ ወንድ ወይ ኮርቶባችሁ ይሆናል ወይ በተለያየ ነገር ትጋጩና ያንን ወንድ ላናደው ወይም ደግሞ ያንን ወንድ መርሻ ይሆነኛል እያላችሁ ሌላ የፍቅር ግንኙነት ትጀምራላችሁ። ይሄ እናንተንም ይጎዳል። ሁለተኛ ላይ ፍቅሩ ፍቅሩ ውስጥ እንዲገባ የምታደርጉትንም ወንድ ትጎዳላችሁ። እዚህ ጋር ሁለታችሁም ከፍተኛ ጉዳት ውስጥ ትገባላችሁ። ፍቅር ይሄ ያጣችሁትን ፍቅረኛ ለመርሻነት እያላችሁ ሁለተኛ ፍቅሩ ውስጥ መግባት የለባችሁም። እዚህ ጋርም በደንብ የምነግራችሁ ምንድን ነው ከመጀመሪያው ፍቅር ጋር ይሄ ያልጨረሳችሁት ጉዳይ ካለ ያልወጣላችሁ ነገር ካለ ይሄ መበሻሸቅ ውስጥ ካላችሁ ሌላ ፍቅር ውስጥ መግባት የለባችሁ። መጀመሪያ የመጀመሪያውን ጥንቅቅ አድርጋችሁ ጨርሱ። ራሳችሁን በደንብ አዘጋጅታችሁ ወደ ቀጣይ የፍቅር ሕይወት ልትገቡ ትችላላችሁ እንጂ ያህል ልርሳበት እያላችሁ ወይም ያህል ላናድበት፣ ላብሽቅበት እያላችሁ ሌላ የፍቅር ግንኙነት ውስጥ መግባት አስፈላጊ ነገር አይደለም። ሌላ በሶስተኛ ደረጃ የምናየው ምንድን ነው፣ ፍቅር ውስጥ ችግር ሲፈጠር እየተጎዳችሁ ዝም አትበሉ። እንደዚህ አይነት ሴቶችም አላችሁ። ይሄ በነገራችን ላይ ችግሩን መፍታት ነው እንጂ ያለባችሁ። ችግርን ዝም ብላችሁ እያዳፈናችሁ እየተጎዳችሁ የምትቀጥሉ ከሆነ አይዘልቅም። በኋላ ላይ እንደዚህ አይነት ነገሮች እየተባባሱ ይሄዳሉ እንጂ መፍትሄ አያመጡም። አንዳንድ ሴቶች በተለይ በጣም ከፍተኛ ፍቅር ውስጥ ስትገቡ ያህንን ወንድ በቃ በምንም ነገር ማጣት አልፈልግም የሚል እሳቤ ውስጥ ስትገቡ፣ እሱ ወይ ቺት እያረገባችሁ ሊሆን ይችላል፣ ወይ ደግሞ የእናንተን ስሜት የማይረዳ ለእናንተ ክብር የሌለው በጣም ብዙ ነገር እየጎዳችሁ እያደረጋችሁ ቆይ እስቲ እያፈቀረኝ እኮ ሊመጣ ይችላል፣ ቆይ እስቲ እንደዚህ እኮ ሊተው ይችላል፣ ቆይ እያላችሁ እየታመማችሁ እየተጎዳችሁ የሚያደርገው ነገር ባህሪው ብዙ ነገሩ እየጎዳችሁ መቀጠል የለባችሁም። ቁጭ ብላችሁ ችግሮች ላይ ማውራት መቻል አለባችሁ። እናንተን እየጎዳ ያለው ምንድን ነው የሚለው ነገር ነቅሳችሁ አውጥታችሁ ቁጭ ብላችሁ ይሄ ይሄ ነገር መስተካከል አለበት ብላችሁ መነጋገር አለባችሁ። ያህንን ነገር ማያስተካክል ከሆነ ከመለያየት መለያየት ሁሉ ልትደርሱ ትችላላችሁ። እናንተ ብቻ እያፈቀራችሁ እናንተ ብቻ እየተጎዳችሁ መቀጠል የለባችሁም። ስትጎዱ ዝም አትበሉ። መነጋገርን ችግር መፍታትን ከመጀመሪያው ጊዜ ጀምሮ መለማመድ ይኖርባችኋል። ይህን በደንብ ማወቅ አለባችሁ። ሌላ ደግሞ በአራተኛ ደረጃ የምነግራችሁ ምንድን ነው ከዚህ በፊት ስለነበራችሁ የፍቅር ሕይወት ከአሁኑ ጋር አታወዳድሩ። ይሄም ብዙ ሴቶች ላይ የማየው በጣም ትልቅ የሆነ ችግር ነው። ይሄ እንግዲህ ከድሮ ፍቅረኛችሁ ጋር የአሁኑ ፍቅረኛችሁን ማነጻጸር የለባችሁም። ውይ የድሮ ፍቅረኛ እኮ ፍቅር አሰጣጡ እንደዚህ ነበር፣ የዚኛው እንዲህ ነው፣ የድሮ እኮ እንዲያደርግልኝ ነበር፣ ይሄኛው እንዳያደርግልኝም፣ ይሃ እኮ እንዲህ ነበር፣ ይሄ እኮ እንዲህ ነው እያላችሁ ማነጻጸር የለባችሁም። እንግዲህ ይሃ ያለፈ ህይወታችሁ ነው። የሰው ልጅ ባህሪ እንደ መልኩ የተለያየ ነው። የበፊት ወንድ ላይ ያያችሁትን እዚህ ላይ ማየትም አትችሉም ማየትም መጠበቅም የለባችሁም። ይሄ በራሱ ማንነት የተገነባ ሰው ነው። ያም በራሱ ማንነት የመጣ ሰው ነው። ስለዚህ ማነጻጸር የለባችሁም። ይሄ ይሄ ይጎለዋል የሀይ ሀይ ይጎለዋል እያላችሁ ሁሉም ሰው ጥንካሬም ጉድለትም አለው። ስለዚህ ማነጻጸር የበፊቱ የአሁኑ የምትሉ ከሆነ የተረጋጋ ጥሩ የፍቅር ህይወት አይኖራችሁም። ስለዚህ የሀም ፋይል ዘግታችሁ ከዚህ ጋር በራሱ ማንነት አዲስ ህይወት ለመጀመር መሞከር አለባችሁ ማለት ነው። በአምስተኛና በመጨረሻ የምነግራችሁ ነገር ደግሞ ምንድን ነው? ስታጠፉ ይቅርታ ተጠያየቁ። በተለይ በተለይ እዚህ ጋር ማንሳት መፈልገው በፍቅር ውስጥ እልህ አትጋቡ። አንዳንድ ጊዜ ሴቶች አሁን እናንተ ጥፋት አጥፍታችሁ ይቅርታ መጠየቅ ሲገባችሁ ወይ እሱ ይቅርታ የጠይቀኝ ወይ ደግሞ ይቅርታ ላለማለት ሌላ ሰበብ አሰበብ እየፈጠራችሁ ነገር የምታዞሩ፣ ነገሩን ወደ ሌላ የምትወስዱ፣ ሌላ ሌላ ነገር የምታደርጉ፣ ይሄ በፍቅር ግንኙነቱ ውስጥ አያዛልቃችሁም። ጥፋተኛ እናንተ ከሆናችሁ ይሄን ይሄን አጥፍቻ ለው ይቅርታ ማለት፣ ወንዱም ከሆነ ጥፋተኛ ይሄን ይሄን አድርጌያለሁ ይቅርታ መባባልን መልመድ አለባቸው። አንዳንድ ጊዜ ከልባቸው እየተዋደዱ ከልባቸው እየተፋቀሩ ነገር ግን እልህ ውስጥ እየገቡ በትንሽ ይቅርታ ተባብለው መፍታት የሚችሉትን ችግር እያገነኑ እያገነኑ በኋላ እስከ መለያየት የሚደርሱ በጣም ብዙ ጥንዶች አሉ። ስለዚህ ከመሀላችሁ እንደዚህ አይነት እልህ የሆን አልሽ አልሸንፍ ባይነት እንደዚህ አይነት ባህሪ ካለ ያን ማስወገድ አለባችሁ። ከምንም በላይ ፍቅር ይበልጣል። ስለዚህ እልሃችሁን ትታችሁ ይቅርታ እየተባባላችሁ በፍቅር ብትዘልቁ ጥሩ ሕይወት ይኖራችኋል ማለት ነው። በአጠቃላይ እንግዲህ እነዚህን አምስት ነገሮች በፍቅር ህይወታችሁ ስር በደንብ ማወቅ ማገናዘብ መረዳት ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናቸውም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ